ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 24 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎና በምስራቅ አማራ ቀጠናዎች እየተካሄዱ ያሉ ውጊያዎች ሲቀጥሉ አረጋ ከበደ ለፋኖ የድርድር ጥሪ አቅርበን አልተቀበለንም ብለዋል። ህዋት ታጣቂዎቹን እያደራጀበት ነው በሚል የአብይ አገዛዝ የከለከለው በጀት በክልሉ ከባድ ችግር እየፈጠረ መሆኑ ተገልጿል። የእነ መራራ ጉዲና ኦፌኮ ብልጽግና ከፓርቲነት እንዳይሰርዘኝ ስል ምርጫ ልሳተፍ ነው ማለቱ አነጋጋሪ ሆኗል።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 በወሎ ና በምስራቅ አማራ ቀጠናዎች እየተካሄዱ ያሉ ውጊያዎች ሲቀጥሉ፣ አረጋ ከበደ ለፋኖ የድርድር ጥሪ አቅርበን አልተቀበለንም አሉ። ዞብላምባ ክፍለ ጦር አራተኛ በረኸኛው ሻለቃ ራያ ቆቦ ተኩላይ ዙሪያ ያለውን የአገዛዙን ሰራዊት አንዱን ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል ተጎናጽፈዋል። ዞብላምባ ክፍለ ጦር አራተኛ ወይም በረኸኛው ሻለቃ ትናንት ዳር 23 2018 ዓም ከቀኑ 10 ሰዓት ላይ ራያ ቆቦ ተኩላይ ዙሪያ ካሉት የአገዛዙ ሰራዊት ምሽጎች አንዱ ላይ በሪያርዶ ከሚበላበት ተስበ በመግባት ምሽጉን ሙሉ ለሙሉ በመስበር እና በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድል ተጎናአጽፈዋል። የብልጽግና ኃይል ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሪያርዶ በሚበላበት ቀን አስር ሰዓት ላይ ተስበው በመግባት እስከ ምሽት አስራሁለት ሰዓት ድረስ ሲረመርሙት አምሽተው ታላቅ ጀብዱ በመፈጸም ታላቅ ድል ተጎናአጽፈዋል። ከዘመቻ አርበኛ አደማሊ ወይም አባናዶ ማግስት የብልጽግና አገዛዝ ቤተ አማራ ከነበሩት እዞች በተጨማሪ ሁለት እዝ በማስገባት ወረራ ቢያደርግም ሚኒሊክ እዝ ብልጽግና ወደሚ የሚመጣበት ወረዳ በማስገባት ደፈጣ ውጊያ በመግባት ሲያመች ደግሞ መደበኛ ውጊያ በማድረግ በርካታ ኃይሎን ሞትና፣ ቁስለኛ ምርኮኛ ያደረገ በተጨማሪም እያስኮበለልና እያፈረሰ ይገኛል። በሌላ መረጃ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሁለት መቶ አንደኛ ከወር ሰባ አራተኛ ክፍለ ጦር ህዳር 21 2018 ዓ ምት በመርጡ ለማርያም ዙሪያ በተካሄደ አውደ ውጊያ ከፍተኛ ጉዳት ያስተናገደው የብልጽግና ቅጥረኛ ሰራዊት በወቅቱ ውጊያውን ከትእዛዝ ውጪ መርታቸዋል በሚል ሶስት መንግስት የአድማ ብተና አመራሮችን ረሽኗቸዋል። ከዚህ በተጨማሪም በወቅቱ ውጊያ ላይ ከተደመሰሱት አንድ ቲም አድማ ብተና እና ሚሊሻ በተጨማሪ በጠና ቆስሎ የነበረው ሐምሳ አለቃ ይርሳው የአድማ ብተና አዛዥ ተጨርሶ የቀብር ስነ ስርአቱ ከትናንት በስቲያ ህዳር 22 2018 ዓም በመርጦ ለማርያም ከተማ በምትገኘው ማርያም ቤተ ክርስቲያን በወታደራዊ ስርዓት ከቀኑ ስድስት ሰዓት ተፈጽመዋል። በተመሳሳይ የአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 21ኛ ኮር 64ተኛ ክፍለ ጦር ለተከታታይ ስድስት ወራት ያሰለጠናቸውን የእግረኛ ሰራዊት ህዳር 23 2018 ዓ.ም ምረት በሸበል በረንታ ወረዳ የደጃዝማች በላይ ዘለቀ የሽፈራው ገርባው ልጆች ለአምስተኛ ዙር በደማቅ ሁኔታ አስመርቋል። ይበንዴ እንዳለ የብልጽግና ዋነኛ አገልጋይ የሆኑት አቶ አረጋ ከበደ በምስራቅ ጎጃም አካባቢዎች ከህዝብ ጋር ስብሰባ እያደረጉ ይገኛሉ። በእነዚህ ስብሰባዎችም አንዴ በፋኖ ሞርተር ስብሰባው ሲበተል፣ ሌላ ጊዜ ደግሞ ህዝቡ አቅላቸውን የሚያስጥ ጥያቄና ሀሳብ ሲያነሳ ከርመዋል። ከፋኖ ጋር በተያያዘ ያነሱት አረጋ እንደራደር የሚል ጥያቄ አንስ አንስተናል ካሉ በኋላ ስለ መደራደሪያ ቦታ፣ ስለ አደራዳሪ እና ስለ ስልጣን ለመነጋገር መጀመሪያ መስማማት ይቀድማል ሲሉ ተሰምተዋል። ሆኖም አረጋ ከበደ ባለቃቸው አብይ ትእዛዝ የአማራን ህዝብ ጥያቄ ይዞ የመጣውን ፋኖ በሽማግሌ እና በሃይማኖት አባት እርቅ እንዲያደርግ እንጂ የለም ደበኛ ድርድር አድርገው አያውቁም። ይህም አብይ ፋኖን ዝቅ አድርገው ማየት ስለሚፈልጉና የአማራን ጥያቄ እውቅና ስለማይሰጡ ነው። ጥሪ ያደረግን ኑ እንስማማለን በነገራችን ላይ የፖለቲካ ስልጣንስ ይገባኛል ቢለውም ይመጣ። እዚህ ቦታ መደራደር አለብኝስ ቢለውም ይመጣ በዚህ አጀንዳ ላይ ስንወዳደራል ማን ነው መደራደር አለብን የሚለውስ ነገር የሚመጣ እከሌ ያደራደረኝስ የሚለው የሚመጣ መጀመሪያ ፈቃደኝነት ሲኖር አይደለም። በሌላ በኩል መክዳታቸው የተነገረውና ወታደሮቻቸውን ይዘው ጠፍተዋል የተባሉት ብርጋዴል ጀኔራል ረሽድ መገኘታቸው ተረጋግጧል። እኚህ የብልጽግና ጦር መኮንን መጥፋታቸው በተነገረበት ወቅት በከፍተኛ ጀኔራሎች ጭምር ስምሪት ተሰጥቶ እና ተወስዶ ፍለጋ እንዲደረግ የተወሰነ ሲሆን በዚህ ሂደትም ሳያዙ እንዳልቀረ ተነግሯል። ይሁን እንጂ የብልጽግናው አገዛዝ በከባድ ዋጋ የያዛቸውን እኚህን ጀኔራል አልጠፋውም ነበር የሚል ምላሽ እንዲሰጡ አድርገዋቸዋል። መታወቅ አለበት ብዬ የማስበው ብርጌደል ጀነራል ረሺድ ኢብራሂም የሚባለው እኔኒ ደብረማርቆስ ወይም ጎጀም አካባቢ ግዳጅን መከላከያ አልሰጠኝም።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 አልመጣም ብለዋል። ኃላፊው ለቢቢሲ በሰጡት ቃል የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀት ባለመምጣቱ አስተዳደሩ ወርሃዊ ደሞዝ እንኳን መክፈል ለማንችልበት ደረጃ ደርሰናል ሲሉ መናገራቸው ይታወቃል። በጀቱ በማቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ወይዘሮ ሀንሳ ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው በከባድ ችግር ውስጥ ነን ብለዋል። ለትግራይ ህዝብ የሚላከውን በጀት የክልሉ መሪዎች ለታጣቂ ጥያቄዎቻቸው ደሞዝ እየከፈሉበት የሚል ግምገማ መኖሩን እና አሁን በጀቱ ቆመ የተባለው ከዚህ ጋር በተያያዘ መሆኑ የሚታወቅ ሲሆን አብይም በፓርላማ ይህንኑ ተናግረዋል። በዚህ ምክንያት በብልጽግና እና በህወሃት መካከል ያለው ውጥረት በከፍተኛ ሁኔታ እየጨመረ መምጣቱ ተገልጿል። ይህ ሁኔታ ከቀጠለ በሁለቱ ኃይሎች መካከል ጦርነት እንደሚነሳም ጀነራል ታደሰ ወረደ መጠቆማቸው ይታወቃል። የእነ መራራ ጉዲና ኦፌኮ ብልጽግና ከፓርቲነት እንዳይሰርዘኝ ስል ምርጫ ልሳተፍ ነው ማለቱ አነጋጋሪ ሆኗል። ኦፌኮው ከፖለቲካ ፓርቲነት ላለመሰረዝ በመጪው ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች በምርጫ እንደሚሳተፍ ይፋ አድርገዋል። የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባላት አስቸኳይ ስብሰባ በማድረግ የሰባተኛ ዙር ጠቅላላ ምርጫ ተሳትፎን በተመለከተ ውሳኔ ማሳለፋቸውን ፓርቲው ገልጿል። በሀገሪቱ ውስጥ ያለውን አስቸጋሪ ፖለቲካ እና የጸጥታ ቀውስ እንዲሁም የፓርቲያችንን ህጋዊ ግዴታዎችና ለአባላታችንና ለምንወክለው ህዝብ ያለበትን ጥልቅ ኃላፊነት ከግምት በማስገባት ሰፊ ግምገማ አድርገናል ሲል ገልጿል። የማዕከላዊ ኮሚቴው በኦሮሚያ በአማራና በሌሎችም ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቀልና በአሰቃቂ የህይወት መጥፋት የተነሳ በመላ አገሪቱ ነጻ ፍታዊ ና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ አረጋግጠናል ሲል አሳውቋል። አባሎቻችንን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ መቆ ታቸው ቢሮዎች መዘጋታቸው እንዲሁም የነፃ ፕሬስ እና የዜጎች መብቶች ስልታዊ በሆነ መንገድ በመታፈናቸው የብዝሃ ፓርቲ ዲሞክራሲን ተስፋ ባዶ የሚያደርግ ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ የጠበበ ሆኖ መገኘቱ ተረጋግጧል ሲል አክለዋል። ማዕከላዊ ኮሚቴ የአባልነቱን፣ የእጩዎቹን፣ የደጋፊዎቹን እና የአጠቃላይ ህዝቡን ደህንነት እንደ ዋና መርህ ግምት ውስጥ በማስገባት እና ህይወታቸውን አደጋ ላይ በሚጥልና መሰረታዊ ጉድለት ባለበት ሀገር አቀፍ ምርጫ ለመሳተፍ አስቸጋሪ ሁኔታ እንደገጠመው ገልጿል። አስቻይ ሁኔታ በ ለበት የሚካሄድ ምርጫ ሁሉም የኢትዮጵያ ህዝቦች የሚፈልጉትን ሰላምና መረጋጋትም ሆነ ዴሞክራሲያዊ አስተዳደር እንደማያመጣ ታምኗል ብለዋል። ነገር ግን ፓርቲው ኢዲሞክራሲያዊነትና ይህ ህገ መንግስታዊነት በስፋት ተንጸባርቆበታል ባለው ስድስተኛ ዙር አጠቃላይ ምርጫ ላይ ባለመሳተፉና እንደ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት የፖለቲካ ፓርቲው በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ስለሚል ብቻ በፌዴራሉ ዋና ከተማ አዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ሊሳተፍ መሆኑን ገልጸዋል። ይህም አንድ ለህዝብ ጥቅም ቆም ያለው የሚል ድርጅት ህዝቡ ላይ ያንዣበበ ከባድ አደጋ መኖሩን እያመነና በዚህ ወቅት ይህን አደጋ ያመጣውን አገዛዝ ስልጣን ከማራዘም የዘለለ ምርጫ ላይ ላለመሰረት ስል እሳተፋለሁ ማለቱ የህዝቡ ስቃይና መከራ ይቀጥል እኔም በፓርቲነት ልቀጥል የሚል እውቅና መስጠት ነው በሚል ትችት አስተናግዷል። የቀድሞ የሰላም ሚኒስቴር ሚኒስትር ደኤታ እና የጨፌ የኦሮሚያ አባል አቶ ታዬ ደንዳ አዲስ የተመሰረተባቸውን ክሶች ተቃወሙ። አቶ ታዬ ደንዳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት መቃወሚያቸውን ማቅረባቸውን ጠበቃቸው አቶ አበራ ንጉሥ ተናግረዋል። በዛሬው የችሎት ብሎ አቶ ታዬ ደንዳ ጥፋተኛ ሆነው በተገኙበት የህገ ወጥ የጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት የቀረበው ታዬ ደንዳ የአይን ህመም በህክምና ማስረጃ እንዲደገፍ ለህዳር 26 2018 ዓም ተለዋጭ ቀጠሮ መስጠቱን ጠበቃው ተናግረዋል። አይናቸው ላይ የጤና እክል ገጥሟቸዋል ብለን በማቅለያነት እንዲያዝ አቅርበናቸው፣ ነገር ግን አቃቤ ህግ ሌሎችን ተቀብሎ ነው መሰል እዚያ ላይ ተቃወመ። የጤና ችግር እንዳለባቸው በማስረጃ አስደግፈን ያቀረቡት ማቅለያ ስላልሆነ ውድቅ ይደረግ ብሎ ተቃወመ። በዚህም ፍርድ ቤቱ ዛሬ ውሳኔ ሳይሰጥ ቀረ ማለት ነው ብለዋል። አቶ ታዬ የተመሰረቱባቸው አዳዲስ ክሶች ሂደት ለመከላከል ዋስትና መብታቸው እንዲጠበቅላቸው ለፍርድ ቤት ያቀረቡት አቤቱታ ተቀባይነት ማጣቱን የተናገሩት ጠበቃ አበራ ንጉሱ አቃቤ ህግ አቶ ታዬ በዋስትና ቢወጡ ከአሁን በፊት ያደረጓቸውን ንግግሮች በዋቢነት በመጥቀስ ኢትዮጵያ ውስጥ ህዝቡን ለአመፅና ለአድማ ያነሳሳሉ፣ የዋስትና መብቱ ውድቅ እንዲሆን በሚል በምክንያትነት ማንሳቱን ገልጿል። በየቪዲዮቹ የህዝብ አስተያየቶች አይተናል፣ ይህ ደግሞ የአቶ ታዬ ንግግር ህዝብ የተቀበለው መሆኑን ስለሚያሳይ ከወጡ በሚያደርጉት እንቅስቃሴ መንግስት ላይ ጫና ይፈጥራሉ፣ አመፅ ይቀሰቅሳሉና አድማ ያደርጋሉ፣ ስለዚህ በእስር ሆነው ጉዳያቸው እንዲከራከሩ የሚል ብቸኛ ምክንያት ነው ያነሳው ብለዋል። አቶ ታዬ ደንዳ ከተከሰሱባቸው ሶስት የክስ መዝገቦች በሁለት ዋና ዋና የክስ ጭብጦች ነፃ የተባሉ ሲሆን የጦር መሳሪያ ፍቃድ ሳይኖር ይዞ በመገኘት ግን ጥፋተኛ መባላቸው ይታወቃል። ፑቲን ከአሜሪካ ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ ክሬምልን አስታወቀ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለአምስት ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን የሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አለመቻላቸው ተገልጿል። የክሬምልን ቃል አቀባይ የሞስኮው ስብሰባ ገንቢ ቢሆንም የዕቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብለዋል። የትራምፕ ልዩ መልክተኛ ስቲቭ ዊትኮፍ እና የትራምፕ አማች ያሬድ ኩሽነር ከፑቲን ጋር የተገናኙት ጦርነቱን ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው። የአሜሪካ ልዑካን ቡድን ሞስኮን ለቆ ከወጣ በኋላ የሰጠው አስተያየት የለም። ቀደም ብሎ ማክሰኞ ዕለት ፑቲን በኬቭና በአውሮፓ የሚደገፈው አሜሪካ ያቀረበችው የሰላም ረቂቅ እቅድ ላይ የተደረገው ለውጥ ተቀባይነት እንደሌለው ገልጸዋል። አክለውም አውሮፓ ወደ ጦርነት መግባት ከፈለገች እና ከጀመረች አሁን ዝግጁ ነን ሲሉ አስጠንቅቀው ነበር። ዩክሬን እና አጋሮቿ ዋይት ሃውስ የሰላም እቅዱ ላይ ማሻሻያ እንዲደረግ ግፊት ሲያደርጉ ነበር። ክሬም የሰላም ስምምነቱ ላይ ማሻሻያ ከመደረጉ በፊት በሩሲያ ወገን እቅዱ ተቀባይነት እንዳለው አስታውቆ ነበር። በህዳር ወር ላይ ለመገናኛ ብዙኃን ሾልቆ የወጣው የሰላም እቅድ ለሩሲያ ያደላ እንደሆነ በሰፊው ከተነገረ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርገውበታል። ከሞስኮ ስብሰባ በኋላ ስለ ምክር ሀሳቡ የተጠየቁት የፑቲን ከፍተኛ ረዳት ዩሪ ኡሻኮቭ ክሬምሊን በአንዳንድ ነጥቦች ተስማምቷል። ነገር ግን አንዳንድ ነገሮች ላይ ያለንን ልዩነት አቅርበናል ብለዋል። አክለውም እስካሁን የሚያመቻች ስምምን እስካሁን የሚያመቻ ች የስምምነት አካል ይዘን አልመጣንም፣ ብዙ ስራ ይጠብቀናል ሲሉ ገልጸዋል። ለኪየቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክፍሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። ሞስኮና ዩክሬን አጋሮች በሰላም እቅዱ ላይ የተለያየ አቋም ነው ያላቸው። ዋይት ሃውስ አንጻራዊ ተስፋ አለው ቢልም፣ የአውሮፓ መሪዎች ግን ከአራት አመታት በኋላም የሁለቱን ሀገራት ጦርነት የሚያስቆም የሰላም ስምምነት ስለመደረሱ ጥርጣሬ አላቸው። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም